ባዙት ከመቶ ሰው በላይ ትኬት ቆርጦ ወደ አገር ቤት የታመመን ሰው ይሄዳል። አስር ብር አንድ ሰው በሚሰጠው አክትም ሌላ ምንም መሄድ አያስፈልገው። ስለዚህ ከዚህም በኋላ እንዲህ አድርጉ ማለት እንደ የተወሰነች ነገር ድሮ የሚደረግ አንድ ሰው መቶ ድራህም ቢያዋጣ ለአንድ ጊዜ አንድ ሚሊየን ሰው አረብ ሀገር ያለ አንድ ሚሊየን ሰው መቶ ድራህም አንዴ ቢያዋጣ ሆስፒታል መገንባት ይቻላል። ኢትዮጵያ ውስጥ ስትመጡ የምትታከሙበት ሰው የማትጠይቁበት መገንባት ይቻላል። ሲምፕል ነው፣ ምንም የተለየ ነገር የለው። መቶ አንድ ሚሊዮንን በመቶ ድራህም ብታባዙት ሆስፒታል ይገነባላቸዋል። የተለየ ነገር የለው። አንድ ሰው በሚሰጠው ነው ማወራችሁ። መጥተው እዚህ ጋር ለትሬኒንግ፣ ለትምህርት፣ ለእውቀት የምትከፍሉት ነገሮችን አንድ ሰው ስትሆኑ የምታደርጉት በብዛት የራሳችሁን አክሲዮን መክፈት ትችላላችሁ። ሀያ ሺህ ሰው ሁለት ዓመት ሲኖር ሁለት መቶ ሺህ የኢትዮጵያ ብር ቢቆጥብ ሁለት ቢሊየን ብር ነው የሚሆነው፣ ወደ አራት ቢሊየን ብር ነው የሚሆነው፣ ሀያ ሺህ ሰው ሁለት መቶ ሺህ ብር ቢቆጥብ ማለት። ያንን የራሳችሁን ፋይናንስ የባንክ ሲስተም መክፈት ይቻላል። ባንክ ሲስተም ከፍቶ ብድር የምታገኙበትን ሰላሳ ፐርሰንት ሰርታችሁ ከመጣችሁ ሰባ ፐርሰንት ተበድራችሁ ደግሞ የምታገኙት የራሳችሁ አክሲዮን የሆነ ትርፍ የሚያገኝ ለአረብ ሀገር ብቻ ለራሳችሁ ብቻ ሮቴት የሚያደርግ ቢዝነስ መፍጠር ይቻላል። በቃ ማለት አክሲዮን አለኝ። የሚታመን ሰው የሚመራ ሰው ስለሌለ ነው። ማለት በጣም ብዙ የደከምንበት ህይወት አለ። በጣም ብዙ ውጣ ውረዶች እናሳልፋለን። እንደ ሀገር በቢሊዮን የሚቆጠር ኢቨን ለግድቡ ትልቁን ፓወር የያዛችሁት እናንተ ናችሁ። ጎግል ላይ ገብታችሁ ሃው ሜኒ ፒፕል ኢትዮጵያን ፒፕል ዳይስ ሳውዲ አረቢያ ቦርደር ብላችሁ ሰርች ብታደርጉ ዳው ዘን መረጃዎች አሁን ታገኛላችሁ። በቀን የሚረሱትን የሚያልቁትን ሰዎች ሶ ምንድን ነው የምር ምነግራችሁ ላልመለስ፣ ህይወቴንም ሪስክ ላይ አድርጌ ነው እየሰራ ያለሁት። እንደምታስቡት ቀላል የሆነ ሂደት አይደለም የምንተናነቀው በቢሊየን ትራንዛክሽን የሚከናወንበት ቢዝነስ ላይ ነው። ታውቁታላችሁ፣ ዋጋ እንዴት እንደምትከፍሉ እናንተም ማለት ነው። እዚህ ደግሞ አንድ ሰው ዱባይ ለመውሰድ አንድ ደላላ እስከ አራት መቶ ሺህ ብር እየጠየቀ ነው። አስር ሰው ቢልክ ሚሊየነር ሆኗል፣ ያ ሰው። ዩሲ በምን አይነት ቼን ውስጥ እንደምንገባ ባካፕ ከሌላችሁ፣ ሰፖርት ማትደራረኩ ከሆነ ሰንበዲ ወድቆ ሲቀር ቀረ ነው። ምንም የተለየ ነገር የለም። ሶስት ቀን አዝንን ነው የምንረሳው። አቡ ምን አይነት ትንቅንቅ ውስጥ እንደምትገቢ ታውቂዋለሽ። ማስፈራሪያ እንደሚደርስብኝ ሳሪ፣ እንደዛው እነሪም መሲ በቃ ማይሆን ሪስክ። ስደት ላይ ሆናችሁ ስንት ዋጋ እየከፈላችሁ እንደሆነ እናውቃለን አይደል? መሲም ሰሞኑን የደረሰብሽን ነገር እናውቀዋለን። ሶ ምንድን ነው ባካፕ ሊኖረን ይገባል። ያ ባካፕ ደግሞ የሆነ ሰው ሲነካ ነው፣ አትንኩብን፣ ምንም ቢሳሳት እናርመዋለን ነው ማለት ያለባችሁ። አምሄር እኮ አለ። በቃ እዚሁ ጋር ነው ያለው ችግር ካለ ክፍተት ካለ ተስብሽ፣ ይሄ ነገር ለምን ተደረገ እህቶች እንደዚህ እንደዚህ ስለሆነ ነው፣ ይሄንን ተሳስቻለሁ፣ ይሄ ልነግራችሁ ምችለው እኔ ነኝ። ምክንያቱም አንድንም ነገር ቢሆን ጥሩ ነገር ሲሰራ ያየነው ሰው መሸሽ የለብንም። ለዚህ ነው በቃ ማልደራደርባቸው እህቶቼ ብዬ ሳስብ እናንተን ማስበው ማለት ነው። ይሄ በዘር በሰጡን ልክ ቢሆን ኖሮ ከተለያየን ቆይተን ነበር። ዛሬም ግን የተሻለ ነገር እንሰራለን። እዛ ያላችሁት ከእናንተ ውጭ ማንም የላችሁም። እናንተ ዲግሪ ያስያዛቸው ማስተር ያስጨበጠችኋቸው ቤተሰቦች እና ወንድሞቻችሁ እኔ ልማርም ልመጣ ነው ብትሉ አይቀበሏችሁም። ለቫኬሽን አንድ ወር መታችሁ አንድ ወር ከ15 ቀን ካደረጋችሁት 15 ቀኑን የሚደርስባችሁን ነገር አታውቁትም። እናንተ አንድ ሰው ወክላችሁ እዛ ጋር ብር የምትልኩለት የምታሳድጉት ቤተሰቦቻችሁ ስድስት ሰባት ሰው የምትረዱት ሰዎች እናንተ በህይወት ካልኖራችሁ ስድስት ሰው ችግር ላይ ነው ጥላችሁ ምትሄዱት መጀመሪያ ቁሚ ልጅሽ በጥንካሬ ሰክሰስ እንዲያደርግ ለልጅሽ መቆም ዋጋውን ይወቂው ጤንነትሽን እንደ ድሮ እናቶቻችን ለእኛ ብለው እሳት ለብሰው ተጎሳቅለው ልንገራችሁ እኔ እናቴ በጣም ተጎሳቅሏ መከራ ይታ ነው ያለ አባት ያሳደገችኝ የችግርን ጥግ አይቼ ነው እዚህ የደረስኩት ተግባባን አይደል በእነዚህ ህይወት ውስጥ ሳልፍ ግን ዛሬ የምፈልገው ኑሮ መኖር እችላለሁ የተሻለ ኑሮ መኖር እችላለሁ ወንድሞችም በሚገርም ሁኔታ ውጪን ያሉት ጥሩ ነገር ማድረግ እንችላለን። የእናቴን ሰውነት ግን መመለስ አልቻልኩም። ተግባባ እስካሁን በቃ ብር ኖሮች ማትመልሹ ነገር አለ። ጉዳታቸው ሰው አትርዱ አይደለም ቤተሰቦቻችሁ የምታስታምሙ በየወሩ የሰራችሁትን ለእናታችሁ ብላችሁ ዋጋ ብትከፍሉ፣ ስትጠይቁ እኮ ለእናቴ ብዬ ነው እንዲማደርገው ለልጄ ብዬ ነው እንዲማደርገው ትላላችሁ። ግን እራሳችሁን አትጉዱ ነው እህቶቼ። አትሊስት የምታገኙትን ደሞዝ ግማሹ የኔ አይደለም ብላችሁ መቆጠብ ልመዱ። ስትወድቁ የሚደርስላችሁ ብሩ ነው። ዛሬ ቤተሰብም የሚቀየር ብዙ መከራ ያለው ነገር አለ። ስለዚህ በነዛ ልክ ስንሰራ ሲምፕል መተጋገዝ እንችላለን። አንድ ሰው ስትረጂ ሌላ አስር ሰው ችግር ይመጣብሻል። አምናችሁ ነው መግባት ያለባችሁ። ስንት ሺህ ሰው ረድተሻል ሳሪ፣ ስንት ሺህ ሰው ረድተሻል መማር፣ ስንቱን አስተባብራችኋል ሪም፣ ሁላችሁም ይህንን ነገር እኮ እኛ በቀን የምናስተናግደው አስር ሰው አስተናግደን መፍትሄ የምንሰጣቸው ሰዎች በአመት ቢደመሩ እንደ ሀገር ትልቅ ነገር ታምር እየሰራን ያለ ነው፣ ሳይከፈልን መልካም በሆኑ ቅልቦች በመረዳዳት በመተጋገዝ እኔ የምችለውን በማድረግ እናንተ የምችሉትን በማድረግ ማለት ነው። ዩሲ ይህንን ነገር ግን ታሪክ ነው የሚነግርልን በቃ ሁላችንም እዚህም ፕላትፎርም ላይ ባንሆን ስንቶች አልቀ ሰው በር ይዘጋባቸዋል። ስንት ሰው ድረሱልኝ ይላል። ስንት ሰው ታሞ በሩን መክፈት ያቃተው ሰው አለ። ስንት ሰው ድምጻችንን እየሰማ ለመግባት የሚታገል የሀቢባን ስልክ ስጭኝ፣ የሳሪን ስልክ ስጭኝ፣ እባካችሁ የመሲኑ ስልክ ስጡን እያሉ የሚታገሉ የእኛን ድምፅ የሚጠብቁ ስንት ሚሊዮን ህዝቦች አሉ ዩሲ፣ ችግራችን የሚያልቅ አይደለም። ፎከሶቻችን ግን የሆነ ታርጌት ሊኖረው ይገባል ማለት ነው። ስለዚህ አረብ ሀገር ስንልና ስናስብ አረብ ሀገር ነው። በቃ እኔ ሀገር ውስጥ ያለውን እርዳታ ትች አለው አቁም ያለው አሁን አረብ ሀገርና ደቡብ አፍሪካ ለሚመጡት ወንድሞች ብቻ ነው ሙሉ ሰዓቴ የምሰጠው ሌላውም ማንንም የማግዝበትን አቅም መርዳት አቁም ያለው። ይህንን የማደርገው ደግሞ ህመሙ ስለገባኝ ነው። ሶስት አመት አራት አመት አብሬያችሁ አረብ ሀገር ምኖር እስክ መስል ድረስ ስለተቀራረብን ነው እንደት እንደ ወንድም በአካልም ተገናኝተን እንደዚሁም ደግሞ በዚህ ፕላትፎርም ደግሞ መልካም ነገር እያደረግን ው በሶስት ቀን ውስጥ እናንተ ቪዲዮ እየቀረስክ መልቀቅ አለብህ ማሳየት አለበችሁ ስላላችሁኝ ብቻ የለቀኳቸውን ቪዲዮዎች ማየት ትችላላችሁ። በዚህ ሶስት ቀን ውስጥ እነዚህ ነገሮች ግን ሳይደረጉ ቀርተው አልነበረም። እኔ ልጁ ሞታበት የመጣ አባት ሲያለቅስ አስር ቀን እኔ ጋር እዚህ ቤት አርፎ እያለቀሰ ያለውን ቪዲዮ ለቅሼ ይኸው አባትየው ሲያሳዝን እያሉ ቪዲዮ መልቀቅ ቀላል ነው። አምስት ሺ ብር አስር ሺ ብር እየሰጡ ቪዲዮ መቀረጽ ሲምፕል ነገር እኮ ነው አይደለም ያንንም ነገር ግን ልብ ያስፈልጋል። በታማኝነት ለማድረሱም በዛ ነገር በተሰጠ ልክ ሰጥቶ እነዛን ሰዎች ደስታ መፍጠሩም። እንዴ ሚኪ እኮ አስር ሺህ ብር እየሰጠ የሚያሳየን ቪዲዮ ከዛ በኋላ ስንት ሚሊዮን ብር ይገባላቸዋል? ያዘነ ሰው አካውንት ስንት ይደረግላቸዋል? ስንት ሰው ህይወቱ ተቀይሯል? ዩሲ ሲምፕሊ፣ አሁን ፕላትፎርሙ የሆነ ሰው መጥቶ ቀልዶ አይደል እንዴ የህይወቱ መስመር የሚስተካከልለት አሉ እኮ አይደል እንዴ ዝም ብሎ በዚህ ጋር ሂድ በዚህ ጋር ዓለም ኮንታ ትገባለ ከዛ ማስታወቂያ እንደዚህ እየተባለ የሚሰራ ነገር አለ። ሶ በዚህ አጋጣሚ እድል የሰጧቸው ሁለት አረብ ሀገር የሚኖሩ ልጆች አሉ ኢትዮች ዴሊቨሪ እና የንትና ማለት ነው ብሩክ ሪል ስቴት ለፋሲካ እና ለዛ ልጅ በቃ እነዚህ ልጆች ምን ሊያደርጉት ይችላሉ ሲባል አምስት መቶ ሺህ ብር ቢያንስ የሚረዱት ቤተሰብ አለ። ፎሎ ብታደርገው ምንም የሚጎዳህ ነገር የለም። ያንን ነገር ላይክ አድርገህላቸው ያንን ድርጅት አምስት መቶ ሺ ብታስገባውና አንድ ወንድም ቢያገኝ ከአንተ የሚቀነስ ነገር የለም። የሚቀነስባችሁ ነገር የለም። ሶ አሁንም እዚህ ባለው ፊት እኛ ብቻችንን እኔ ከእናንተ ላይ የመጣ የሆነ ነገር ተሰብስቦ የሚመጣ የሚሰራ ነገር ላይ ፕላን ማድረግ አልፈልግም። ብዙ ፕሮጀክት ተነድፎ እንደ ሀገር የሚሰራበትን ሂደት እየሄድን ነው። አሁን ግን እየተገጫገጨን ያለንበትን ነገር እግዚአብሔር በሚያውቀው ቢሮችን መታችሁ ማየት ትችላላችሁ። ማንም እየረዳን አይደለም። ከሶስት መቶ ሺህ ብር በላይ ነው የምከፍለው። ሁለት መቶ ሺህ ብር ነው ቤቱን የተከራየው በየወሩ እነዚህ እናደርጋለሁ ለሰራተኞች ይከፈላል። በታክሲ ለማድረስ ነዳጅ ከአየር መንገድ ተቀብሎ ቤት ለማድረስ የሚከፈለው ነገር ሆቴል ውስጥ የሚመገቡት ቤተሰብ ሲመጣ የሚመገበው ነገር በጣም ብዙ ነው። ሶ ሰፖርት ብታደርጉን ብታግዞን የተሻለ ነገር ሰርተን ነው የምናሳያቸው ከዛ ባሻገር ግን